ሰላም ሰላም፣ ጤና ይስጥልን። ውድና እየተከበራችሁ የዩቱብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ አለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳዊያን መቤታችን ቅድስት ድንግል ማርያም ሁላችሁንም በያላችሁበት ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። ቤተሰብ እንግዲህ ትላንትና የአብስራ እህት ሄለን ቤት ድረስ ሄዳ ሄለንን ይቆጭሻል ምናምን ምናምን ነገር ተራ በተራ በቃ አሁን እህቱ ጀመረች፣ ሌላ ደግሞ ወንድሙ ይቀጥላል። ይሄ ዩቱብን ለመስራት ማለት ነው። ይስሩ ግን፣ በአንድ ታዋቂ በተባለ ሰው ለመፈመስና ቪው ለመሰብሰብ ቤተሰብ በጠቅላላ ተንጋግቶ መምጣት አለበት እንዴ? ሲቀጥል ደግሞ ማለት ነው እሷ መታ ሄለንን እጇን ከምትቀስርባት ሄለንን ከምታስፈራራ ይቆጭሻል ምናምን ነገር እንዴ! ወንድሟን ትምከር መጀመሪያ። ወንድሟ ምን እያደረገ ነው? ያልጨረሰው ህይወት ካለው መጀመሪያ እዛው በቃ ህይወቱን ይዞ እዛው መቼም ስለማይጨርስ ማለት ነው እዛው ይቀመጥ መጀመሪያ ወንድሟን ነው መምከር መጀመሪያ። እሷ ቪዲዮን አይታው ከሆነ ማለት ነው የሀቅ ልታስታርቃቸው ወይ ልታስማማቸው ከመጣች ማለት ነው ያለውን ሁኔታ በጠቅላላ አይታለች። ሁላችንም አይተን ምን እየሰራ ነው ልጁ ብለናል አይደል እንዴ? ስለዚህ እሷም ወንድሟን መጀመሪያ መስመር ማስያዝ አለባት። ወንድሟን መጀመሪያ መምከር አለባት እንዴ። ያቺ ልጅ አሁን እዚጋ መታ እኮ ሄለንን ልጅቷ የባለፈ ታሪኩ ናት። አሁን ምንም ነገር የላቸውም። ነገሩን ለማስረዳት ነው። ይሄን እኮ ለወንድሟ የማገዝን ያህል እኮ ነው እያለች ያለችው ልጅቷ ማለት ነው። ስለዚህ እሱ ነገሮቹን ማስተካከል ከፈለገ እሷ ስትቀጥረው አልጋቤት እንገናኝ ስትለው እሺ ብሎ መሄድ ነበረበት እንዴ። ቦታውን ሲያይ እንደው በቃ እንደማይሆን መቼም ሳይገምት አይቀርም፣ ሳያስብ አይቀርም። እንደማይሆን ሲያቅ ከዛ ወጥቶ ሌላ ቦታ እንገናኝና ሌላ ቦታ እናውራ ማለት ይችላል። ያለበለዚያ ደግሞ ማለት ነው ከዛም ቦታ ንቅል ብሎ መሄድ ይችላል። ያለ መውራት ያለ መገናኘት ይችላል እንጂ አልጋ ቤት ተኝቶ ሆኖ እንዲ ወንድሟ ከበፊት ፍቅረኛው ጋር ችግሩን የሚፈታው ስንት ሻይ ቤት ሻይ ቡና የሚባባሉበት ቦታ ስንት መናፈሻ ባለበት ቦታ አልጋ ቤት ችግሩን ለመፍታት ነው ያገኛትና አልጋ ያገኛትና ቤት ነው እንዲ ችግሩን ለመፍታት የሚያገኛት እንዲህ ተራ በተራ እየመጡ ሄለን ላይ ድራማ ይሰራሉ። ተራ በተራ እየመጡ ታዋቂ ለመሆን ይጥራሉ። የእውነቴን ነው። ያልጨረሰው ነገር ካለ በፊት ነበረ ጨርሶ አይደለም ሄለንን ሌላ ጓደኛ እንኳን ለመያዝ ሌላ ፍቅረኛ እንኳን ለመያዝ የባለፈ ታሪኩን ጨርሶ ራሱን አጽድቶ፣ በንጹህ ነው ከሌላ ሰው ጋር እንኳን መቅረብ ቢኖርበት ቢቀርብ ማለት ነው እንጂ የባለፈ ታሪኩን። ሲጀመር ልጁ ምንም የጨረሰው ነገር የለም። እንደምናየው ከሆነ ልጅቷ ከኔና ከእሷ ምረጥ ብላ ስትለው ጸጥ ነው ያለው፣ ዝም ነው ያለው እኮ። ከዛም በኋላ እኮ ውጥት ብላ ስትሄድ ልዩ ልዩ እያለ ነው ተከትሎ የሄደው። እኛ ዝም ያልነው እንደው ነገሩ ቢስተካከል ቢሆንላት ለሄለን ብለን እንደው ይሁን ይሁን ብለን ሸፈን ሸፈን አድርገን ዝም ያልነው ማለት ነው እንደው ከተስተካከለላት ብለን ነው። በእውነት ቢታረቁ ደስ ይለናል ብለን ነው እንጂ ያቡ እኮ ሙሉ ለሙሉ እኮ ጥፋት እያጠፋኩ ነው ያለው። አሁን ዛሬ መታ ሄለንን ይቆጭሻል ምናምን ነገር እንደዛ አይደለም፣ ወንድሟ ነው እንደውም የሚቆጨው። እንዴ ሄለን እኮ በጣም ብዙ ፈላጊ ያላት ንጹሕ ልብ የእውነት እሷ ልቧን ያየ ንጽሕናዋን የተመለከተና እየቀረባት የታደለ ነው። በቃ የእውነት እንዴ ሄለንን ከዛችኛዋ ጋር ያለውን ነገር ሳይጨርስ ማለት ነው ሄለን ጋር መጥቶ ቀለበት አደረገ። ስላልጨረሰ እኮ ነው ያቺ ስትመጣ የሚያቃቅፋት የሚለጣጠፍባት። አንቺ ዝም በይ ቆይ እኔ ላስረዳ ያለ ሄለንን አፍ አፋ ነው የሚላት ወይስ ደግሞ እኛ ላይ ድራማ እየሰራችሁ ነው? ከትናንት ወደ ቁጭ ብሎ ሄለን ጋር የተናገረው ነገር አለ እንደሚወዳት ሄለንን እንደሚያፈቅራት የወደፊት አላማው ሚስቱ ለመሆን እንድትሆን እንደሚያስባት ጥሩ ነገር ልጆች ወልደው አብረው ለመኖር እንደሚያስብ በልጅቷ ፊት ቁጭ አድርጎ ሲነግራት ልጅቷ ቁጭ ብላ ነው ስትሰማ የነበረችው። ወይኛ ለድራማ እየተሰራ ነው ይሄ ፕራንክ የሚባለው ነገር እየተካሄደ ነው ሄለን ላይም ማለት ነው እያለበለዚያ ግን በቃ ሊፈምሱባት ነው የመጡት ማለት ነው። ሌላ ምንም አዲስ ነገር የለውም። እና መጀመሪያ ወንድሟን መቆጣት ነው እንጂ ያለባት መጀመሪያ ወንድሟን ማስተካከል እንዴ! እዛ ቤርጎ ተቀምጦ ነው እንዴ? አልጋ ቤት ከሴት ጋር ተቀምጦ ነው እንዴ? እንደዛ ሰውነቷ ተገላልጣ ለብሳ ተቀምጦ ነው እንዴ ነገር የሚያስተካክለው? ያልጨረሰው ነገር ካለ እኮ መጀመሪያውኑ ሴት ጋር ያለ መቅረብ እኮ ነው፣ መጀመሪያውኑ ሄለን ጋር ያለ መምጣት፣ መጀመሪያውኑ ወይ ሄለንም ብቻ ሳይሆን ሌላ ሴትም ያለ ማሰብ ያልጨረሰው ነገር ካለ እዛው ጨርሶ ራሱን ንጽት አድርጎ ሰውን እንዳይጎዳ ራሱም ደግሞ እንዳይጨናነቅ ያችም ደግሞ ካንተ ጋር አልጨረስኩም ብላ የምትመጣውም ሴት እሷም እንደ ሴት ስለምታሳዝን እሷም እንዳትጨናነቅ ነገሮቹን ጽድት ድት አድርጎ ነው አንድ ወንድ አንድ ሴትን ለመያዝ ለፍቅር ጥያቄ ሊጠይቅ ከፈለገ ያንን ነገር አድርጎ ነው መሄድ ያለበት፣ እንጂ እንዴ በመጣሽ ቁጥር እየተለጣጠፈ ያልጨረስኩት ነገር አለ ቀስ ብዬ ላስረዳ። ምንድነው ቀስ ብሎ የሚያስረዳው? ተጣልተናል፣ አንዴ ተጣልተናል፣ ተለያይተናል። እኔና አንቺ ምንም ለዚህ ደረጃ የሚያደርሰን የሚያበቃንም ነገር የለም ብሎ ባለፈው ሲናገር ነበር። አሁን ደግሞ ቀስ ብዬ ልፍታ። ምኑ ነው የሚፈታው? መጀመሪያ ወንድምሽን ተቆጪ። ምክንያቱም ለሌላ ጊዜው ራሱ ለሌላው ሕይወቱ እንደዚህ ያንን ነገር ጥሩ አይደለም። ሄለንጋ መተሽ ይቆጭሻል እያልሽ እየደነፋሽ ከምትይጅ የአብስራ እህት መጀመሪያ ወንድምሽን አስተካኪ፣ መጀመሪያ ወንድምሽን ምከሪ። ከዛም በኋላ ነገሩን ለማስተካከል ከሄለን ጋራ ነገሩ እንዲቀጥል ከፈለጋችሁ መታችሁ ሄለንን በስነ ስርዓቱ ማናገር ነው። ሄለን ልቧ የተሰበረ ሰው ነው ነች። ለምን አሁን ያደረገው ያደረገው ከሌሎቹ የባሰ ሰብሯታል። ስለዚህ እየመጣችሁ ራስ ምታት ከምትሆኑባት ማለት ነው። ወንድማችሁን አረጋግታችሁ አሁን እቺ መጣች እህት ነኝ ብላ ነገ ደግሞ ወንድም ነኝ ተብዮ ይመጣል እንደዛ አይሆንም። ሄለንም ደግሞ መንቃት አለብሽ። አንደኛ ነገር ምንም ይሆን ምንም ሰው መጥቶ በቤትሽ ችግርን ለመፍታት ሲያናግርሽ ምናምን ነገር በጽሞና እንደተነጋገርሽው በጽሞና ነገሩን በመግባባት ካልተግባባሽም ደግሞ በስነ ስርዓቱ በማስረዳት ተነጋግረሽ ሰዎችን መሸኘት ነው እንጂ እየዘለሽ እየፈረጥሽ፣ ወይ ደግሞ እያለቀሽ፣ ወይ ደግሞ እየጮሽ እየተናገርሽ ሰዎችን መሸኘትም አይቻልም። ይሄም አግባብ አይደለም። ስነ ስርዓት ባለው መንገድ፣ በትክክለኛው መንገድ ከሆነ ይሆናል፣ ካልሆነ ይቀራል ብለሽ ነው በስነ ስርዓቱ መጀመሪያ ተለሳስልሰሽ፣ በስነ ስርዓቱ ሻይ ቡና ልበል ብለሽ በጥሩ ሁኔታ ነበር የተቀበልሻት። ምንም ወንድሟን አግዛን ብትመጣም ምንም ተገቢ ያልሆነ ቃላትን ብትናገር በቤትሽ እስከመጣች ድረስ እች ልጅ አንቺም በጽብ ሆና እያናገርሻት ነበር አይደል? ስለዚህ ነገሩን በስነስርአቱ ስነ ስርዓት ባለው መንገድ ማለት ነው አስተካክለሽ ተናግረሽ መሸኘት ነው እንጂ ያለብሽ። እንደዚህ በመጮ አይሆንም። በመጮ ነገሩን ለመፍታት እንኳን ከፈለግሽ ሄለን፣ በመጮ ነገር አይፈታም። አንዴ የአብስራ የተናገረው ነገር አለ እዚህ ግርግር ውስጥ ሆኜ ምኑን ላስረዳሽ፣ እዚህ ግርግር ውስጥ ሆኜ እንዴት ነው የምናገረው ብለዋል። እውነቱን ነው፣ ግርግር ውስጥ ሰው አይስማማም። ለምን ግርግሩ ነገሩን ያብሰዋል። አለምልልስ ምናምን ሲኖር ነገሩን ስለሚያባብሰው ግርግር ውስጥ ነገር አይፈታም። ስለዚህ ተረጋግተሽ፣ ራስሽን ሆነሽ ነገርሽን ፍቺ ከሆነ ይሆናል፣ ካልሆነ ይቀራል። ግርም የሚለይ ነገር ደግሞ እኔ በእውነት ነው የምላችሁ እሺ ፎቶ ግድግዳ ይዞ ተቀመጠ ወደ ሌላ ቦታ። ቀለበቱ ግን ከእጁ አልወጣም እኮ። ይሄ ነገር ድራማ ነው፣ ፕራንክ ነው፣ ለዩቱብ ነው። ደግሞ እንደዚህ ካልተሰራ ስለማይሆን እኛም ደግሞ የምንፈልገው እንደዚህ አይነት ግርግር ስለሆነ ይህንን አስበው። የእውነት ሄለንም ብትሆን ማለት ነው በጣም የሚጨነቅላትና ስለ እሷ የሚያስብ ሰው አለ። ይህንን ታውቃለች። ስለዚህ እንደዚህ አይነት ስራ መስራት የለባትም። እውነቴን እኮ ነው። እንደዚህ አይነት ስራ መስራት የለባትም። ለድራማ ለዩቱ ይሄ ፕራንክ ለሚባለው ነገር እንደዚህ ካልተሰራ ብር አይገኝም ብላ አስባ ከሆነ ማለት ነው በጣም የሚያስቡላት የሚጨነቁላት ኦዲንስ ስላሉ ሄለን ደግሞ ለእነሱ ማሰብ አለባት። ምክንያቱም እኔ ይሄንን ነገር ስሰራ ይሄንን ነገር ሳረግ ስለ እኔ የሚጨነቁ ቤተሰቦች አሉኝ። ስለዚህ ይሄ ነገርን በቃ ይበቃኛል ብላም ማቆምም አለባት። ከሆነም ደግሞ ተስማምተናልም መተናልም እንግዲያው ፕራንክ ነው ይቅርታ ማለቱም ካሳፈረ ተስማምተናል ታርቀናል ብለው መምጣት ይችላሉ ይበቃል በቃ ስለዚህ ሄለን ሁኚ ከመጣው ከሄደው ጋራ አታልቅሼ ላንቺ የሆነው ላንቺ ያለውን እግዚአብሔር አያሳጣሽም ከሰው ጋር ስትነጋገሪ ስነ ስርዓት ባለው መልኩ ተነጋገሪ በቃ